አፋብኃ በምርኮኞች ጉዳይ ዓለም አቀፉን ማህበረሰብ ዳግም ማነጋገር ጀምረዋል። ቀሪ የምርኮኛ ወታደሮች ጥሪም የድረሱልን ተማጽኖ አሰምተዋል። በሌላ በኩል ደባርቅ ዩኒቨርሲቲ በተማሪዎች ተቃውሞ የመጀመሪያው ሞት የተመዘገበበት ሆኗል። በቀዳሚው ዜና ወጃችን እንመለከታቸዋለን በወለጋ አራተኛ ቀኑን ያስቆጠረ ውጊያ እንደቀጠለ ነው። ውጊያው በከባድ መሳሪያ የታገዘ የድሮን ቅኝት ያለበት ነው። የብልጽግና ጥምር ጦር የከፈተው ማጥቃት አድማሱን በማስፋት ንጹሐን የአማራ ተወላጆችን እየለበለበ ይገኛል። ዘመቻው መጠነ ሰፊ በመሆኑ በርካታ ንጹሐን የህይወትና የአካል ጉዳት አስተናግደዋል። ዝርዝር መረጃውን አሰናድተናል። የአስመራው መንግስት ከህዝብ ተሸሽጎ የቆየ ሰነድ ይፋ አድርጓል። ሰነዱ የዛሬ ሰባት ዓመቱን የአብይና የኢሳያስ የአስመራ ስምምነት እየተመለከተ ነው። ዘ ፋይቭ ፖይንት ፒስ አግሪመንት በሚል የቀረበው ይህ የአስመራው ስምምነት ምን ምን ጉዳዮች ላይ የሚያተኩር ነው የሚለውን ተጠየቅ በዜና ወጃችን ዳሰነዋል። የትግራይ ክልል ጊዜ አስተዳደር ከባድ የተባለ የበጀት እጥረት ገጥሞኛል ብሏል። መምህራኑና ታጣቂዎች አደባባይ መውጣታቸውም ተሰምተዋል። በተመሳሳይ በአፋርና በአማራ አካባቢዎች ታጣቂዎቹን አስጠግተዋል። በአንድ በኩል የበጀት እጥረት ገጠመኝ፣ በሌላ በኩል የሰራዊት እንቅስቃሴ ላይ የሚገኘው የታደሰ ወረደ ስብስብ ምን ላይ ነው ስንል መረጃዎችን አጠናቅረናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሱዳን ጀኔራሎች የሰላም ጥሪ አቅርበዋል። ተፋላሚ ጀኔራሎቹ ለትራምፕ ጥሪ ምላሽ ሰጥተዋል። ሱዳንን የውክልና ጦርነት ሜዳ ያደረጓት ነውጠኛ ተፋላሚ ጀኔራሎች ለትራምፕ ጥሪ የሰጡትን ምላሽ በአፍሪካ ቀንድ ዜና ትንታኔያችን ይዘነዋል። ሰላም ጤና ስጠለን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። አፋብኃ በምርኮኞች ጉዳይ ዓለም አቀፉን ማህበረሰብ ዳግም ማነጋገር ጀምረዋል። ቀሪ የምርኮኛ ወታደሮች ጥሪም የድረሱልን ተማጽኖ አሰምተዋል። አፋብኃ መኔልክዝ በዘመቻ አርበኛ አደማሊ በምርኮ የያዛቸውና በእጁ የሚገኙ በመቶ የሚቆጠሩ ምርኮኞች አለም አቀፍ የቀይ መስቀል ማህበር እንዲረከበው ከዚህ ቀደም ጥያቄ ማቅረቡ ይታወሳል። አፋብኃ ጄኔቭ ለሚገኘው አለም አቀፍ የቀይ መስቀል ማህበር ምርኮኞቹን ተረከቡኝ የሚል ደብዳቤ በተወካዮቹ በኩል ማቅረቡን ተከትሎ አለም አቀፍ የቀይ መስቀል ማህበር ወኪሎቹን ወደ ሰሜን ወሎ ቀጠናዎች መላኩ ለተወሰኑ ምርኮ

ሆኖም ምርኮኞቹን በሙሉ ለመረከብና ከቤተሰቦቻቸው ጋር ለማገናኘት አገዛዙ ትብብር በመንፈጉ የተነሳ ሂደቱ በመሀል እንደተቋረጠ ታውቋል። በዓለም አቀፍ ሰብአዊነት ሕግና ሌሎች ዓለም አቀፍ ስምምነቶች መሰረት የትኛውም ወገን ትጥቅን መሰረት ባደረገ የሀገር ውስጥ ግጭት የማረካቸውን ታጣቂዎች ሰብአዊ ክብራቸውን በጠበቀ ሁኔታ የመያዝ ኃላፊነት እንዳለበት ይታወቃል። አፋብኃ ይህን በማክበር በምርኮ የያዛቸውን የአገዛዙ ሰራዊት አባላት የዓለም አቀፍ የሰብአዊነት ሕግ በሚደነግገው መሰረት ሰብዊ ክብራቸውን በጠበቀ ሁኔታ የያዘ ቢሆንም አገዛዙ የራሱን የቀድሞ ሰራዊት የአሁን የፋኖ ምርኮኞችን በድሮን በማጥቃት ገለዋል። አፋብኃ መኒልክዝ ይፋ ባደረገው መረጃ ላይ እንደተመለከተው በሰሜን ወሎ ዞን ቡግና ወረዳ ዙሪያ በተፈጸመ ተደጋጋሚ የድሮን ጥቃት በዘመቻ አባናደው የተማረከውን የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬን ጨምሮ በርካታ ንጹሐኖች ሲሞቱ በርካቶች ላይ ከባድ ጉዳት ደርሰዋል። ዓለም አቀፍ የቀይ መስቀል ማህበር በወኪሎቹ በኩል በሰሜን ወሎ የሚገኙ ምርኮኞችን መጎብኘቱ የሚታወስ ሲሆን ኮሎኔል ዘሪሁን ማሙዬን ጨምሮ በርካቶች የጦር ህጉ በሚፈቅደው መንገድ በስርዓት ተይዘው የነበረ ቢሆንም ቢሆንም ህዳር 10 ቀን 2018 በተፈጸመ የድሮን ጥቃት የበርካታ ምርኮኞች ህይወት ማለፉ ተረጋግጠዋል። ይህንን ተከትሎ አፋብሃ ጄኔባ ጄኔቫ ለሚገኘው ዓለም አቀፍ የቀይ መስቀል ማህበር ዳግም ጥሪ ያቀረበ ሲሆን በጥሪውም በመቶዎች የሚቆጠሩ የብልጽግና ሰራዊት እጃችን ላይ ያሉ በመሆኑ ዓለም አቀፍ ቀይ መስቀል እንዲረከበን ዳግም እንጠይቃለን ብለዋል። በፋኖ እጅ የሚገኙት ምርኮኞች በበኩላቸው ምግብና ውሃ የሚያቀርብልን ፋኖ፣ የህክምና አገልግሎትም ሆነ ሌሎች ሰብአዊ አገልግሎቶች የሚሰጠን ፋኖ ነው። ዓለም አቀፍ ቀይ መስቀል ትናንት ስናገለግለው የነበረው አገዛዝ እኛንም በድሮን ሳይጨርሰን እንዲረከበን ሲሉ የተማጽኖ ጥሪያቸውን አቅርበዋል። ከዚህ ቀደም በወሎ ቤት አማራ ላሊበላ ቀጠናዎች የተገኙት የቀይ መስቀል ቡድን መሪ ማርቲን ትህልማን በአማራ ክልል በሚካሄደው ጦርነት ላይ የሚሳተፉ አካላት ለዓለም አቀፍ የሰብአዊነት ሕግ ተገዢ እንዲሆኑ ጠይቀው የነበረ ቢሆንም የብልጽግና አገዛዝ ለሕጉ ተገዢ ሊሆን አልቻለም። እንደ ዓለም አቀፍ ቀይ መስቀል በሰሜን ወሎ የሚያደርገውን ድጋፍ እንደሚቀጥል ገልጾ የነበረው ቡድኑ ምርኮኞች ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉ ያደረጋቸው ሙከራዎች በአገዛዙ ክልከላ ተደናቅፎበታል። አፋብኃ ለሁለተኛ ጊዜ ያቀረበው ጥሪ በአለም አቀፍ ቀይ መስቀል ማህበር አፋጣኝ ምላሽ ምላሽ ካልተሰጠው ጉዳዩ ወደ ተባበሩት መንግስታት የሰብአዊ መብቶች ኮሚሽን ሊያመራ እንደሚችል ተመላክተዋል። የብልጽግና አገዛዝ ሁለት የካዳቸውን መጀመሪያኑ በኃይል ጠርንፎ ላካቸው፣ ቀጥሎም የሚዋጉበት በቂ ምክንያት የሌላቸውና የውጊያ ቁመና ላይ የሌሉ ለጋ ወጣቶች ከተማረኩበት እለት ጀምሮ እንደ ንጹሐን የሚቆጠሩ ሰዎችን በድሮን እያጠቃ በመሆኑ ድርጊቱ ግልጽና ተጨባጭ የጦር ወንጀል ሆኖ ተመዝግበዋል። ይህ በእንዲህ እንዳለም በትናንትናው እለት በደባርቅ ዩኒቨርሲቲ ተማሪዎች አዲሱን የከፍተኛ ትምህርት ቆይታ ፖሊሲ መቃወማቸውን ተከትሎ የአገዛዝቱ ጦር በተማሪዎች ላይ በከፈተው የተኩስ ሩምታ የቆሰሉ ተማሪዎች ቁጥር ስድስት መድረሱ የተረጋገጠ ሲሆን ከእነዚህ ውስጥ ሁለት ተማሪዎች ሕይወታቸው ማለፉ ታውቋል። የተማሪዎቹን አስክሬን ወደ ቤተሰቦቻቸው ለመላክ በዝግጅት ላይ ያለው ዩኒቨርሲቲው ላልታወቁ ቀናት የመማር ማስተማር ስራው እንዲቆም አድርጓል። ተማሪዎች ከምግብ ሰዓት ውጭ ከመኝታ ክፍላቸው እንዳይወጡ ገደብ የተጣለ ሲሆን፣ በዩኒቨርሲቲው ግቢና ከግቢ ውጭ ባለው አካባቢ በርካታ የክልልና የፌዴራል የጸጥታ ኃይሎች በተጠንቀቅ እንዲቆሙ ታዟል። የደባርቅ ዩኒቨርሲቲ አሁናዊ ሁኔታ ለተማሪዎቹ አስፈሪ ነው የሚሉት የጣቢያችን የደባርቅ ወኪሎች ከዩኒቨርሲቲው የጥበቃ አባላት አንደኛው ላይ ጉዳት መድረሱን ተከትሎ ቱን ተጨማሪ ተማሪዎች ከመኝታ ክፍላቸው ታፍነው እንደተወሰዱ ገልጸዋል በወለጋ አራተኛ ቀኑን ያስቆጠረ ውጊያ እንደቀጠለ ነው ከሰሞኑ በወለጋ ዞኖች በበርካታ ከተሞችና መንደሮች የወለጋ አማራዎች ላይ የብልጽግና ጥምር ጦር የከፈተው ጦርነት አድማሱን በማስፋት ላይ ይገኛል ህጋዊ ትጥቃችን አናወርድም የደህንነት ዋስትና የለንም ያሉ የወለጋ አማራዎች ራሳቸውን ለመከላከል ከፍተኛ ጥረት ቢያደርጉም ዘመቻው መጠነ ሰፊ በመሆኑ በርካታ ንጹሀን የህይወትና የአካል ጉዳት አስተናግደዋል። በተለይም በሆሮ ጉሩ ወለጋ ዞን አቤ ደንጎሮ ወረዳ የተጀመረው ከባድ ጦርነት አድማሱን እያሰፋ ዛሬ አራተኛ ቀኑን ይዟል። መነሻውን ምስራቅ ወለጋ ዞን ጊዳያና ሲቡ ስሬ ወረዳዎች ያደረገው የአገዛዙ ሰራዊት በሀያ ሁለት መኪኖች በመጫን ወደ ሆሮ ጉሩ ወለጋ ዞን ማምራቱና ጥቃቱን መክፈቱ ታውቋል። ይህ ዜና እስከጠናቀረበት እኩለ ቀን ድረስ በከባድ መሳሪያ የታገዘ ማጥቃት የከፈተው የአገዛዙ ጦር የመከላከያ የክልሉ ልዩ ኃይልና ሌሎች የኦህዴድ የጸጥታ ደረጃጀቶች እየተሳተፉበት እንደሆነ የጠቆሙት ምንጮች በጥቃቱ ንጹሐን ላይ ከፍተኛ ጉዳት ከመድረሱ በተጨማሪ የደረሱ የአርሶ አደር ሰብሎች እንዲሁም እንስሳት ጉዳት እየደረሰባቸው እንደሆነ ታውቋል። በሌላ በኩል ከሰሞኑ ምስራቅ ወለጋ ኪረሞ ወረዳ የጀመረው ወታደራዊ ዘመቻ አድማሱን እያሰፋ አእምሮ ወረዳ ጋምሳ ከተማ መግባቱን መዘገባችን ይታወሳል አሁን አፍላውጌ ያለበት ሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ሴቶች፣ ህጻናት፣ አዛውንቶች ጫካ ለጫካ መሰደዳቸውን የቀጠሉ ሲሆን በርካታ ወንዶች ንብረታቸውን መጠበቅ ባልቻሉበት ሁኔታ የህይወትና የአካል ጉዳት ማስተናገዳቸው ጥቃቱም በከባድ መሳሪያ የታጀበ መሆኑን የተሰማው ከባድ እልቂት እየደረሰ ነው የሚሉት ወገኖች ሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ከባድ ወታደራዊ ዘመቻ እየተካሄደ መሆኑን የድሮን ቅኝቶች እንዳሉም ጠቁመዋል። በዛሬ ዕለት በጠዋቱ ምስራቅ ወለጋ ዞን ጊዳ አያና ወረዳ ከሻ ሾበር ከተማ ወደ ዲች ተራራ በሚወስደው መንገዶች ንጹሐን በከባድ መሳሪያ መመታታቸውን የጠቆሙት የአካባቢው ምንጮች ወለጋ ዓለም የዘነጋው የደም ምድር ሆኗል ሲሉ የወለጋን አሁናዊ ሁኔታ ገልጸውታል። ይህ የጦር ዘመቻ ከመከፈቱ ቀደም ብሎ አቶ ሽመለስ አማራን ትጥቁን መፍታት አለበት በሚል ለጸጥታ ኃይሉ ያስተላለፉትንም መልእክት አስመልክቶ አስተያየታቸውን ለጣቢያችን የሰጡ አንድ የሰብአዊ መብት ተከራካሪ ምሁራን በበኩላቸው ሽመለስ በወታደራዊ ዘመቻ የዘር ማጽዳት ጥሪ ነው ያስተላለፉት የእርሳ ቸውን መልዕክት ተከትሎ በወለጋ ግልጽ ጦርነት ከታወጀ ቆይተዋል ብለዋል። ምሁሩ አክለውም በተለይም ክልላችን ሰላም ያጣው ጠመንጃ ባነገተው ነፍጠኛ ነው ብለው የተናገሩት ንግግር ግልጽ የሆነ የዘር ማጥፋት ጥሪ ነው ሲሉ የንግግሩን አደገኝነትና አሁን ድረስ እያስከተለ ያለውን ውድመት አስረድተዋል። በወለጋ በዚህ ሰዓት እየተፈጸመ ያለው በከባድ መሳሪያ የታገዘ ጥቃት ኦህዴድ ብልጽግና አሁንም በዘር ጭፍጭፋው እንደሚቀጥል ያረጋገጠ ነው። የኤርትራ መንግስት ሰነድ አቀረበ ሰነዱ የአብይና የኢሳያስን የአስመራ ስምምነት እውነታዎች ይዟል የዛሬ ሰባት አመት ግድም አብይ አህመድ ወደ ስልጣን ማማ መውጣታቸውን ተከትሎ ከ20 አመታት በላይ ተቋርጦ የነበረው የኢትዮ ኤርትራ ግንኙነት ዳግም መመለሱ ይታወሳል። ግንኙነቱ ፖሊሲ አልባ ቢሆንም ለተወሰነ ጊዜያት በሁለቱም ሀገራት ዜጎች መካከል የተፈጠረው ተስፋ ከፍተኛ ነበር። በጊዜው አብይ አህመድ ወደ አስመራ በማምራት ከፕሬዝዳንት ኢሳያስ አፈወርቂ ጋር በአንድ ሰነድ ላይ ፊርማቸውን ሲያኖሩ ጉዳዩ የበለጠ ትኩረት ስቦ እንደነበር አይዘነጋም። የሚያሳዝነው ነገር የጠቅላይ ሚኒስትሩና የፕሬዚዳንት ኢሳያስ የተጋነነው የአስመራው ስምምነት ግልጸኝነት የጎደለው መሆኑ ነው። ስምምነቱን ተከትሎ ኢሳያስና አብይ በአስመራ ተስማምተው የተፈራረሙት ምንድን ነው? የስምምነቱ ይዘት ለምን ለህዝብ ግልጽ አልሆነም? ይህ ፖሊሲ አልባ ግንኙነት የት ያደርሳል? ለሚሉት ወሳኝ ጥያቄዎች በቂ ምላሽ ሳይሰጥ ቆይቶ በመጨረሻም ከወደ አስመራ በኩል ሰነዱ ቀርበዋል። ስምምነቱ ከተፈረመ ከሰባት አመታት በኋላ በማስታወቂያ ሚኒስትሩ በኩል የቀረበው ይህ ሰነድ በተከታዩ መልክ ነው በአውሮፓውያኑ አቆጣጠር ጁላይ 2018 በአብይ አህመድና በኢሳያስ አፈወርቂ መካከል ስምምነት ተደርጎ መሪዎች ፈርመውታል የተባለው የስምምነት ሰነድ አምስት አንቀጾች ያሉት ነው። ማስታወቂያ ሚኒስተሩ የማነ ገብረ መስቀል በኤክስ ገጻቸው ላይ የለጠፉት ይህ የአስመራውን የአብይና የኢሳያስ የስምምነት ፊርማ የያዘው ሰነድ ዘ ፋይቭ ፖይንት ፒስ አግሪመንት በሚል የቀረበ ነው። የስምምነቱ ጭብጥ የሁለቱ ሀገራት ጦርነት ማብቃቱንና ከፊርማዋ ዕለት ይዞ በኢትዮጵያ ኤርትራ መካከል ዳግም ጦርነት እንዳይቀሰቀስ የሉ ሉዓላዊነትና የግዛት አንድነት እንደሚከበር በቀዳሚነት የሚተነትን ነው። የአስመራው ስምምነት የሁለቱን ሀገራት የድንበር ውዝግብ በኢትዮ ኤርትራ የድንበር ኮሚሽን ውሳኔ መሰረት እንዲፈታ ይጠይቃል። የኤርትራው ማስታወቂያ ሚኒስተር የአስመራው ስምምነት በሚል ይፋ ያደረጉት መረጃ ስለ ድንበር ጉዳይ እንጂ በወደብ ጉዳይ ይስማሙ አይስማሙ የሰጠው ፍንጭ የለም። በኤርትራ በኩል ይፋ ስለሆነው የስምምነቱ እውነታዎችና ይዞታዎች ላይ የብልጽግናው አገዛዝ እስካሁን ምላሽ አልሰጠም። የአስመራው ስምምነት አንዳችን የሌላችን የሚያስችሉ አላቢነትና የግዛት አንድነት እንድና እንድናከብር ያዛል በሚል በማስታወቂያ ሚኒስተሩ በኩል ምላሽ ከመሰጠቱ ቀደም ብሎ የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ሲሉ መክሰሳቸው ይታወሳል። የትግራይ ክልል ጊዜ አስተዳደር ከባድ የተባለ የበጀት እጥረት ገጠመው። መምህራኑና ታጣቂዎች አደባባይ መውጣታቸው ተሰምተዋል። ጉዳዩ የታደሰ ወረደን አስተዳደር ከፌዴራሉ ከሰራተኛው፣ ከመምህራኑ፣ ከታጣቂውና ከአጠቃላይ ወታደራዊ ኃይሉ ጋር በከፍተኛ ሁኔታ ሊያፋጠው እንደሚችል ተገምተዋል። ከደሞዝና ከጥቅማ ጥቅም ጥያቄ ጋር ተያይዞ በህዋት የወረራ ስልት ከትግራይ ተቀጥረው ወደ ኮረም የተላኩ መምህራን ለመጀመሪያ ጊዜ ተቃውሞ መውጣታቸው ተሰምተዋል። ከዚህ ተቃውሞ ቀደም ብሎ የህዋት ታጣቂ ሰዎች በዚሁ ቀጠና መንገዶችን በመዝጋት አደባባይ በመውጣት የደሞዝ እና የተለያዩ ጥቅማ ጥቅም ጥያቄዎችን አንስተዋል። ከሰሞኑ ደግሞ መምህራኖቹና የዋታ ታጣቂዎች አንድ ላይ ሆነው በዚያው የኮረም ቀጠና የተቃውሞ ሰልፍ አድርገዋል። ፌዴራል ከዚህ ቀደም ይልከው የነበረው ደሞዝ እና በጀት ለወታደራዊ ወጪ እንደሚውል ሲዘገብ ቆይተዋል። ይህም ሆኖ የትግራይ ክልል ጊዜ አስተዳደር በገጠመው ከባድ የበጀት እጥረት ምክንያት አዲሱን የደሞዝ ማስተካከያ ሙሉ በሙሉ መተግበር አለመቻሉን አስታውቋል። ባለፈው አመት የፌዴራል ባለስልጣናት ከመስከረም 2018 ጀምሮ ተግባራዊ የሚደረግ የሲቪል ሰርቪስ ደሞዝ ማሻሻያ ማጽደቃቸው ይታወሳል። የትግራይ ዕቅድ ኮሚሽን ኮሚሽነር ሀንሳ ተክላይ ክልሉ የአሰራር መስፈርቶችና በከፍተኛ የገንዘብ እጥረት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ማድረግ እንደማይችል ለመገናኛ ብዙሃን አስታውቋል። እንደ አሰራር የፌዴራል መንግስት በሚኒስትሮች ምክር ቤትና በፓርላማ ቢወስንም በፌዴራል ደረጃ የተወሰነን ማንኛውንም ውሳኔ በክልል ዘርፍ ላይ መጫን አይቻልም ሲሉ ተደምጠ ተገልጠዋል። ኮሚሽነሯ የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ ቢያቀርብም የአፈጻጸም የጊዜ ሰሌዳው ግን ከፍተኛ የበጀት እጥረት እንደገጠመው ነው ያብራሩት። ለዚህ ዓመት 12 ቢሊዮን ብር ቢያስፈልግም ፌዴራል የላከው ከተፈለገው ባነሰ መልኩ 4.8 ቢሊዮን ብር ነው። ይህም ከ7 ቢሊዮን ብር በላይ ጉድለት እንዳስከተለ ኮሚሽነሯ አያይዘው ጠቅሰዋል። የሁለት ወር የደሞዝ ጭማሪ ለማድረግ ውሳኔ ተላልፏል፣ ያሉት ሀንሳ የክልሉን ከጦርነት በኋላ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት ፌዴራሉ ለጊዜ ያስተዳደሩ ተጨማሪ የገንዘብ ድጋፍ እንዲያደርግ ጠይቀዋል። የህወሓት ፖለቲካዊና ወታደራዊ አመራሮች በበኩላቸው ለጦርነት የሚያደርጉትን ዝግጅት አጠናክረው ቀጥለዋል። የገንዘብ ሚኒስቴር ምንጮች እንደጠቆሙት ክልሉ ለታጣቂዎች የሚከፍለውን ደሞዝ ከፌዴራል ከሚያገኘው ድጎማ ከዳሮር ጀምሮ መታገዱን ነው። የአሁኑ የበጀት እጥረት ጥያቄ ይህንን ውሳኔ በሌላ መንገድ ለማስቀለበስ የመጣ ይሁን አሊያም ኮሚሽነሯ እንዳሉት የሲቪል ሰርቪስ ደሞዝ ማሻሻያ ጋር የተያያዘ ስለመሆኑ የታወቀ ነገር የለም። በግልጽ የሚታየው ግን የጦርነት ዝግጅቶች መኖራቸውን ነው። ህዳር 11 ለህዳር 12 አጥቢያ ለሊቱን በአፋርና በቆቦ ሰራዊት ያስጠጋው ህወሓት በማንኛውም ሰዓትና ሁኔታ ወደ ሙሉ ጦርነት ሊገባ እንደሚችል የሰራዊት ስምሪቱ አመላካች ሆነዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሱዳን ጀኔራሎች የሰላም ጥሪ አቀረቡ። ተፋላሚ ጀኔራሎቹ ለትራምፕ ጥሪ ምላሽ ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሱዳን ጉዳይ ብዘገይም አልቀረውም በሚል የውክልና ጦርነት አስፈጻሚ የሆኑትን ጀኔራሎችን ለማደራደር እቅድ ይዘው መንቀሳቀሳቸውን ይፋ አድርገዋል። ፕሬዚዳንቱ እዚህ ውሳኔ ላይ የደረሱት በሳውዲ ልዑል አልጋ ወራሽ ጥያቄ መሰረት መሆኑ ተሰምተዋል። ትራምፕ በቀዳሚነት ትኩረት አድርገው የሚሰሩት የውክልና ጦር ሜዳ በሆነው የሱዳን ምድር የደረሰውን የሰብአዊ ቀውስ ላይ መሆኑን በይፋይ የትስስር ገጻቸው ባሰፈሩት መልእክት ገልጸዋል። በሱዳን ጦር ኃይሎችና በፈጥኖ ድራሽ ኃይሎች መካከል የቀጠለው ጦርነት አስከፊ ውድመት አስከትሏል። በሚሊዮኖች የሚቆጠሩ ዜጎች ለከፋ ሰብአዊ ቀውስ የዳረገውን የውክልና ጦርነት ተመርኩዘው በትሩዝ ሶሻል ገጻቸው ላይ የጻፉት ትራምፕ ምግብ፣ ዶክተሮችና ሌሎችም ጉዳዮች በሱዳን በአስቸኳይ ያስፈልጋሉ ብለዋል። ቀጠል አድርገውም ከመላው ዓለም የተውጣጡ የአረብ መሪዎች በተለይም አሁን ከአሜሪካ የወጡት የተከበሩ የሳውዲ አልጋ ወራሽ በሱዳን የቀጠለውን ችግር አፋጣኝ መፍትሄ ለማምጣት የፕሬዝዳንትነት ስልጣን ተጽዕኖ እንድጠቀም ጠይቀውኝ ጥያቄያቸውን ተቀብያለሁ ብለዋል። የሳውዲው አልጋ ወራሽ ከማክሰኞ ጀምሮ በዋሽንግተን በነበራቸው ቆይታ ትራምፕ በሱዳን ቀውስ አስተዳደር ላይ የአሜሪካን ተሳትፎ እንዲጨምሩ ያላቸውን ፍላጎት ገልጸዋል። ሳውዲ አረቢያ ትራምፕንና አሜሪካን በአጽንኦት የጠየቀችው የሱዳን ፈጥኖ ድራሽ ኃይሎችን በምታስታጥቀው በተባበሩት አረብ ምሬቶች ላይ ጫና ተደርጎ ዘላቂ መፍትሄ እንዲመጣ ነው። የተባበሩት አረብ ምሬቶች ለፈጥኖ ድራሽ ኃይሎች ወታደራዊ ድጋፍ ማድረጓ በዓለም አቀፍ ተቋማት ጭምር ማረጋገጫ አግኝተዋል። ይህንን ተከትሎ ጉዳዩ ያሳሰባቸው ሳውዲ አረቢያና ግብጽ አሜሪካን ቀዳሚ የመፍትሄ ፈጣሪ አድርገዋል። የሀገሪቱ ፕሬዚዳንት ትራምፕ በበኩላቸው ረቡዕ ዕለት በአሜሪካ ሳውዲ የኢንቨስትመንት መድረክ ላይ እንዲህ ብለው ነበር። ግርማዊነታቸው ልዑል ቢን ሰልማን ከሱዳን ጋር በተያያዘ በጣም ትልቅ ነገር እንድሰራ ይፈልጋሉ። በእውነቱ በዚህ ጉዳይ ላይ ለመሳተፍ በእኔ እቅድ ውስጥ አልነበረም ሲሉ የተሰሙት ትራምፕ አክለውም ጉዳዩ እብደትና ከቁጥጥር ውጭ የሆነ ነገር መስሎኝ ነበር። አሁን ግን ይህ ጉዳይ ለሳውዲና እዚህ ክፍል ውስጥ ላሉ ጓደኞቹ ምን ያክል አስፈ ላጊ እንደሆነ አይቻለሁ፣ በማለት ፈቃደኝነታቸውን ሲገልጹ ተሰምተዋል። ከዚህ ንግግራቸው በኋላ በማህበራዊ ትስስር ገጽ ላይ በቀጥታ ለጄኔራሎቹ የሰላም ጥሪ አቅርበው ከሁለቱ ተፋላሚ ጄኔራሎች አዎንታዊ ምላሽ አግኝተዋል። መቀመጫቸውን በፖርት ሱዳን ያደረጉት ሌተናል ጀነራል አብዱልፈታህ አልቡርሃን በወጡት መግለጫ ፕሬዚዳንት ትራምፕ በዚህ መልክ ለሱዳን ትኩረት በመስጠታቸው ምስጋናቸውን አቅርበው በሀገራቸው ያለው የደም መፋሰስ እንዲያበቃ ከአሜሪካና ከሳውዲ አረቢያ ጋር ለመስራት ፈቃደኛ መሆናቸውን አስታውቀዋል። በአልቡርሃን የሚመራው መንግስት ጠቅላይ ሚኒስተር የሆኑት ዶክተር ከማል ኢድሪስ በበኩላቸው በሀገራቸው ሰላም እንዲመጣ አሜሪካና ሳውዲ ለመጀመሪያ ያሰቡት ጥረት የሚበረታታ መሆኑን ጠቅሰው በዚህ ጥረት ውስጥ ተባባሪ እንደሚሆኑ ይፋ ማድረጋቸውን መሆኑን ሱዳን ታይምስ በወጣው ዘገባ ላይ አመላክተዋል። በተመሳሳይ በሌተናል ጀነራል መሐመድ ሀምዳን ዳጋሎ የሚመራውና በተቆጣጠራቸው አካባቢዎች የራሱን ትይዩ መንግስት የመሰረተው ኃይል የፕሬዚዳንት ትራምፕን የሰላም ጥሪ እንደሚደግፈው አስታውቋል። ሰላም ጤና ይስጥልኝ። በቅድሚያ ይህንን የግንባር አውደ ውሎ እንዳቀርብ በሚዲያችሁ ስለጋበዛችሁኝ በታላቁ የአማራ ሕዝብና የአማራ ፋኖ በድርጅት እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩ ወደ ዝርዝር የግንባር አውደ ውሎች ያልፋለሁ። የአማራ ፋኖ ህዝባዊ ድርጅት ያው በሸዋ በፋኖ ጥምረት ኃይል በርካታ የጠላት ኃይል ጉዳት ደረሰበት። ከአጣዬ ኤፌሶን ከተማ ወጣ ብላ በምትገኘው በእርግቢ ቀበሌ የመሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ በቆየው የአገዛዙ የመቶ ሶስተኛ አየር ወለድ ኮማንዶ ክፍለ ጦር ላይ በጀግናው የአማራ ፋኖ ጥምረት ሰራዊት ሙትና ቁስለኛ ሆኗል። ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የተውጣጡ ክፍለ ጦር ሻለቆች በቀጠናው ከሚገኙ የአርበኞች ፋኖ ጦር እንዲሁም የአጼ ዘረ ያዕቆብ ኮር ጀግናው ይኩኖ አምላክ ክፍለ ጦር እና ጀግናው የሰባት ለሰባት ክፍለ ጦር በቅንጅት በመሆን ከንጋቱ 11 ሰዓት ጀምሮ በእርግቢ ዙሪያ በአራት አቅጣጫ ባካሄዱት የተቀናጀ ኦፕሬሽን ከፍተኛ ድል ተቀዳጅተዋል። ሰፊ አውደ ውጊያ ቀጠናን በወሰደው የዛሬው ተጋድሎ በሁለት ወሳኝ ግንባሮች ውጊያ የተደረገ ሲሆን ልዩ ቦታው በጃና ሞራ ተራራ በአመጃ ገብርኤል በበርግቢ ውሃ ታንከርና በቴሌ ታወር አካባቢዎች የሸፈነ ታላቅ ተጋድሎ የተደረገ ሲሆን በሰራዊታችን የተቀናጀ አንድነት የጠላትን አከርካሪ መስበር ተችሏል። በተደረገው የተቀናጀ አውደ ውጊያ አፄ አምደ ጽዮን ኮር አካል የሆነው ጀግናው ራምቦ ክፍለ ጦር ሞገስ የአንደኛ ሻለቃና ማንበግር ሶስተኛ ሻለቃ እንዲሁም የጀግናው ሰባት ለሰባ ክፍለ ጦር የናሆሰናይ ሻለቃና የሲኖ ሻለቃ እንዲሁም የአስማረ ዳኝ ሻለቃ ታላቅ ተጋድሎ ፈጽመዋል። በአማራ ፋኖ ትግል የአንድነት ኃይል በታየበት የአውደ ውጊያ ውሎ በአርበኛ ልመንህ ዘውድ የተመራው የጀግናው የአጼ ዘርዓ ያዕቆብ ኮርና የኮር ልዩ ኦፕሬሽናል ክፍል በአርበኛ አበባው ዘለቀ የተመራው ሰራዊት ወንድማዊ ፍቅርን ባነገቡ የይኩኖ አምላክ ክፍለ ጦር አሳልፍ ተሻገር ሻለቃና የጀግናው ሰባት ለሰባ ክፍለ ጦር ደመላሽ ሻለቃ በሌላኛው የወደ ውጊያ ግንባር ልዩ ቦታው በሳራምባ ቴሌታወር፣ በካራ ለጎማና በተረተር አካባቢዎች በተደረገው ላብ አስጨራሽ ትንቅንቅ በርካታ የአየር ወለድ ክፍለ ጦር አባላት ላይ የሰውና የቁሳዊ ጉዳት ያደረሱበት ሲሆን በቀጠናው የሚገኘው የአገዛዙ ሰራዊት የጀግኖቹን ክንድ መቋቋም ሲያቅተው ከኬሚሴ ከተማ ተጨማሪ ኃይል ቢልክም የጦርነቱን መልክ ሳይቀይሩ ቀርተዋል። በከሰያት አመጃ ገብርኤል ተራራው ላይ በሰፈረው የአገዛዙ ሰራዊት ላይ የጀግናው ራምቦ ክፍለ ጦር ሞገስ አንደኛ ሻለቃ ታላቅ ተጋድሎ በማድረግ በርካታ የጠላት ኃይልን በመደምሰስ የክብር መስዋዕትነት ከፍለው በሻለቆቹ አንድነት ስኬታማ ድል ተጎናጽፈዋል። ጠላት ወታደራዊ ጠቀሜታ ያለውን የአላላ ጀበል ተራራን ለመያዝ ባደረገው ትንቅንቅ የአገዛዙ ሰራዊት በጀግናው ሰባት ለሰባ ክፍለ ጦር ሲኖር ሻለቃ ተሸንፎ ሲመለስ ከወትሮ ለየት ባለመልኩ የአንድነት ድባብ የታየበት የፋኖ ሰራዊት በአገዛዙ ወታደሮች ላይ የጋራ ድል የተጎናፀፈ ሲሆን ጠላት በሶስት አምቡላንሶች ሙትና ቁስለኛውን ወደ አጣየ ከተማና ከሚሴ ሆስፒታሎች ወስዷል። የደረሰው ጉዳት ዝርዝር በቀጣይ ይፋ ይሆናል። በሌላ ግንባር የአማራ ፋኖስ በድርጅት ሸዋ ጠቅላይ ግዛት እዝ አርበኞች ጦር አርበኛ ታደለ ወርቁ ብርጌድ ቃኞች በይፋትና ጥሙጋ አውራጃ በሸዋ ሮቢት ከተማ 06ና 03 ቀበሌ መካከል ላይ የሚገኘው ቆቦ ድልድይ አካባቢ በነበረው የአገዛዙ ጦር ላይ በሰረዘሩት ድንገተኛ ጥቃት በርካታ የጠላት ኃይል ቁስለኛ ሲሆን ከአምስት በላይ የሚኒሻ አባላት ሙት ሆነዋል። ትግሉ ተጠናክሮ ይቀጥላል። ክብርና ሞገስ ለሰማዕታት! ድል አማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ሁሉ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት መምሪያ ኃላፊና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ በሙላቱ ከግንባር አመሰ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን ያቀርባል። ጣና ሳተላይት ቲቪ ከሀቅ ጋር።